እንዴት አላችሁ የተከበራችሁ አድማጮቻችን፣ አራት ሶስት ሶስት በአራዳ ኤፍኤም ዘጠና አምስት ነጥብ አንድ መሪው አርሰናል ከሜዳ ውጪ በስታዲየም ኦፍ ላይት ከሰንደርላንድ ጋር ጨዋታውን ያከናውናል። ዛሬ ምሽት ሁለት ሰዓት ተኩል ላይ የሚከናወን ጨዋታ ነው። ሰንደርላንድ ዘንድሮ ነው ወደ ፕሪምየር ሊግ ያደገው ከ2016 17 የውድድር ዘመን በኋላ ለመጀመሪያ ጊዜ ነው። አርሰናል በሊጉ ሌሰን ደረጃ ላይ ተቀምጠዋል። 25 ነጥቦች አሉት። ይህንን ጨዋታ ማሸነፍ ከኢንተርናሽናል እረፍት በፊት ነጥቡን ወደ 28 ከፍ አድርጎ በቀጣዮቹ በቀጣይ ተከታዮቹ ቡድኖች እርስ በርስ የሚያደርጉትን ጨዋታ አቻ ውጤት እየተመኘ የሚቆይ ይሆናል። እንግዲህ የአርሰናል የተከላካይ መስመር ከመቼውም ጊዜ በላይ እጅግ በጣም አስደናቂ ነው። የመቶ ሀያ ሁለት ዓመት ሪከርድ ተጋርተዋል። ዛሬም በሚከናወነው ጨዋታ ለዘጠነኛ ተከታታይ ጊዜ ጎል ሳያስተናግድ ከዚህ ጨዋታ ሶስት ነጥብ ይዞ ይወጣል የሚለው የብዙዎች ግምት ነው። ምክንያቱም ቡድኑ የስኳዴ ብዙ በጣም ሰፊ ነው። ለእያንዳንዱ የሜዳ ክፍል ችግር መፍትሄ ያለው ጎል ካስቆጠረ በኋላ ጨዋታው በቃ በዚሁ አለቀ እንዲባል የሚያደርግ የሁለት ሺህ አራት አምስቱን የጆዜ ሞሪኒዮን ቼልሲ የሚያስታውስ አይነት ነው። በእነኝ ሂደት እንግዲህ በተለይ ከክሪስታል ፓላስና ከፉላም ጋር ባደረገው ጨዋታ አንድ ለባዶ እየመራ ውጤቱን ማስጠበቅ ችሏል። እንግዲህ ፕሪምየር ሊግ አይደለም አንድ ለባዶ ሁለት ለባዶም አስተማማኝ አይደለም። ዴንጀረስ አድቫንቴጅ ነው የምንለውን በተደጋጋሚ ለዛ ነው። ግን አርሰናል አንድ ጎል ካስቆጠረ በኋላ ውጤቱን አስጠብቆ የመውጣት ችግር የለበትም። ዴቪድ ራ የሚገኝበት ብቃት እጅግ በጣም የሚያስቀና፣ የትኛውም ቡድን እንዲኖረው የሚፈልገው አይነት ግብ ጠባቂ ነው። ባክፎሩ በጣም ተዋህዷል። አይናቸውን ጨፍነው አይናቸውን በጨርቅ አስረው መግባባት የሚችሉ ተጫዋቾችን ያዘው። አማካይ ክፍሉ ላይ የትኛውም ተጫዋች ቢመጣ ቡድኑ ለእያንዳንዱ ችግር መፍትሄ አለው። ጎሎችን በተለያየ መንገድ ያስቆጥራል። አሁን ደግሞ የቆመ ኳስን በተለይ የማዕዘን ምትን ወደ ሌላ ምዕራፍ አሸጋግሯል። በተለይ ተከላካዩ ገብርኤል ማጋሊሽ ደግሞ የተመቻቸ ኳስ ከማዕዘን ምት በሚገኝ ኳስ እያቀበለን ያለው አንድ ጊዜ ቢሆን ያጋጣሚ ነው ይባላል፣ ግን በተደጋጋሚ ይህንን እያየን ያለ ነውና በተለይ የመጨረሻው ጨዋታ በር ላይ ከዛ በፊት አትሌቲኮ ማድሪድ ላይ ከዛ በፊት ፉላሃም ላይ ይህንን እያደረገ ነው ያለው። በትሮ ራሱ ነበር ጎል ያስቆጠረ የነበረው አሁን ግን ጎል ለጎል የተመቻቸ ኳስም እያቀበለ የነ ቪክቶር ዮኬሬሽን በራሱ የመተማመን ስሜት ከፍ እያደረገል አንድ እርግጠኛ አይደለም አንድ ነገር እያየው ነበር ከዚህ ከፓላስን ያሸንፍበት ጨዋታ ማርክ አርሰናል እና ያ ጎል የተቆጠረው ዴክላን ራይስ ወደ ሳጥን ያሻማው ኳስ የቆመ ኳስ ማጋሌስ የተገጨ ኳስ ነው ከጀርባ ሁለተኛ ኳስ ነው ኤቨሬች ቨሬቺዝ ያስቆጠረው። እና እዛ ላይ ሚናገሩ ነበር ታርጌቱ ኢዜ ነው። የአርሰናል ተጫዋቾች የተለያዩ ኒኮላስ ዮቨር የተለያየ ነገር ነው የሚያሰሯቸው አንፕሬዲክተብል ለመሆን ማለት ነው የቆመ ኳስ ላይ እና አንዳንዴ ከጀርባ ግር ብለው ይቆሙና ሁሉም ኳሱ ሲመታ ነው ወደ አደገኛው ኤሪያ የሚሮጡት፣ አንዳንዴ ከፋር ፖስት የሚነሱበት ጊዜ፣ አንዳንዴም ኒር ፖስት ላይ ይከማቻሉ፣ አንዳንዴ ደግሞ በዚህ አመት ያየ ነው ሳጥኑ ግማሽ ጨረቅ ዋጋ ሁሉም ይቆሙና ኳሱ ሲመታ የሚሄዱበት የተለያየ አይነት መንገድ ነው የሚጠቀሙትና ኢዜን ታርጌት ያደረገ ነው እያለ ከቡድን ጓደኞች የናገር ነበር የሚል አይቻለሁ። ና ያኳስ ከተ ኢዜ ጋይዶን የተቆጠረው ና የተለያዩ መንገዶችን ነው የሚጠቀሙት። እኔ ተች ላይ ላይ ከዋና አሰልጣኝ ና ከረዳት አሰልጣኝ ውጪ ሌላ የማሰልጣን ሮል ያለው ሰው ተች ላይን ላይ በጣም እየተመለከትኩ ያሉት ኒኮላስ ዮቨር ነው እና ይሄ በጣም ያልተለመደ ነው። የቆመ ኳስ ሲታይ ዳይሬክተሩን ያመጣው የሚያመጣው ኒኮላስ ዮቨር ነው እሳቸውን ነው የምታየው። እና በጣም አስገራሚ ነው፣ ማርክ እና ለእኔ አርሰናል ለዘመናት እና አርሰናል በኦፕን ፕሌይ በ10 ደቂቃ ውስጥ 15 ድል የሚፈጥር ቡድን አይቼ አላቅም። የተለየ በቬንገር ዘመን ታስታውሳል። ነሃሌ ፋብሪጋስ፣ ሮዚስኪ። የቆመ ኳስን የሚቃወም ቡድን ነው። የቆመ ኳስ ጸር፣ የቆመ ኳስ አለርጂክ ያለበት ቡድን ነው እና ሮሪ ደላፕ። አዎ፣ በጣም በቆመ ኳስ ፊዚካሊ በጣም ግዙፍ በሆኑ ቡድኖች ሲጨቆን የነበረ ቡድን እና ዋንጫ ለመውሰድ ብዙ የሚቀረው ኢንተርቴንመንት ብቻውን ዋንጫ እንደማያመጣ ማርክ ጎሎችን ማስቆጠር ብቻውን ዋንጫ እንደማያመጣ ከአርሰናል ላይ ትምህርት የተማረ ያለ አይመስለኝም። እንደውም በጣም የሚገርመኝ ነገር ምን እንደሆነ ታውቃለህ? አርሰናል ከዚህ ቀደም በዚህ መንገድ እየተጫወተ ነጥቦች ሲጥል የእንግሊዝ ሚዲያ ይሄ ቡድን ፊዚካሊ ስትሮንግ መሆን አለበት፣ ሜንታሊ በጣም ፍራጃይል ስለሆነ ዋንጫ የሚያጣው ይተች ነበር፣ በዚህ ድክመቱ ማለት ነው። አሁን ደግሞ አርሰናል እነዚህን ችግሮቹን ቀርፎ ቅድም እንዳነሳው ቁጥሮች በሙሉ የሚያሳዩት ሻምፒዮን የሚሆን ቡድን ፎርም ነው። ገና አስር ጨዋታን ቢሆን ማለት ግን፣ ቁጥሮች የቡድኑ ፐርፎርማንስ የዋንጫ ቡድን ነው እና አሁን ደግሞ በተቃራኒው አርሰናል የሴት ፒስ ቡድን ነው። አርሰናል እንደ ከዚህ ቀደሙ ማይማርክ ቦሪንግ ነው ጭምር ይላሉ። አሁን ያሉ እንግሊዝ እንትኖች እና ምንድን ነው አጀንዳቸው አርሰናል ላይ ትላል። ያኛው ድክመት ነው አደሞ የመጣው። አንዳንዴ የሆነ ነገር ላይ ሰርተ ስመጣ ከሆነ ደግሞ ኮምፕሮማይዝ የምታጣቸው ነገሮች አሉ። አሁን አርሰናል ሞር ለኮንትሮል ቅድሚያ ሰጥቷል፣ ተጋጣሚ እድል አለመስጠት ላይ። ያ ደግሞ ሪስክ የማይወስድ ቡድን አድርጎታል። ቶሎ ቶሎ እንደከዚህ ቀደሙ ሪስክ አይወስድም። ጎልም ጥቂት እድል የሚፈጠርበትም ተርኖቨር ብዙ ስለሌለው ነው ለተጋጣሚ ቶሎ ቶሎ ኳስ እየሰጠ ለመልሶ ማጥቃት የሚጋለጥ አይነት ቡድን አይደለም የኛው አርሰናል። በፊት ግን ጀብደኛ ስለሆነ ቶሎ ቶሎ ተጋጣሚ ኳስ ያገኛል፣ በዛው ልክ ጥቃት የሚፈጸምብሃል እና አርቴታ የመጨረሻ ይህ አመት ከዋንጫ ውጭ የሚገመገምበት ነገር የለውም። ስለዚህ በጥንቃቄ መጫወቱን የብዙ አያስገርመኝም እና ለዛም የሚያሳዩ ናቸው ቁጥሮቹ። እኔ አሁን ማርክ ነገ ሰንደርላንድ ጎል ያገባል፣ አሁን ባለው ጥንካሬ አይመስለኝም። እና አስራ አንደኛ ጨዋታ ነው ቼልሲ የሁለት ሺ አራት አምስቱ ቼልሲ ከአስራ ሁለት ጨዋታ በኋላ ነው ሶስት ጎል የተቆጠረበት ከአስር ሳምንት በኋላ አስራ ሁለተኛው ሳምንት ላይ ሶስት ጎል ተቆጥረበታልና ይህ ጨዋታ አስራ አንደኛ ነው ከዛ በኋላ ያሉት ደግሞ ከኢንተርናሽናል ብሪክ በኋላ ፈታኝቶትናም ፈታኝ ጨዋታዎች ናቸው ስፐርስ ኤሚሬትስ ላይ አለ እና አሁን ይህ ስትመለከት እየሄዳ ያለበት መንገድ እኔ የጆዜን ያንን ሪከርድ ትሪት እያደረገ እያሰጋ ያለ ቡድን ይሄ ይመስለኛል ከዚህ ቀደም አርሰናል አስራ ጤት ዘጠና ስምንት ዘጠና ዘጠኝ አስራ ሰባት ጎል የተቆጠረበት የነ ቶኒ አዳምስ ቡድን ማንቸስተር ዩናይትድ የሶስት ዮሽ ዋንጫ ባለቤት በነበረው ዩናይትድ እንደዚሁ በማን ነው ቼልሲ ራሱ በ2005 6 ራሱ የጆዜ ሞሪኒዮ ቡድን ሀያ ሁለት ጎል ብቻ ነው ያስተናገደው። ዩናይትድ ሁለ ሰባት ስምንት ያ ድንቅ ቡድን ከአለም ዋንጫ መልስ ሶስት ተከታታይ ድል ያሸነፈው ዩናይትድ ሀያ ሁለት ጎል ነው። ሊቨርፑል ሁለት ሺህ አስራ ስምንት አስራ ዘጠኝ ሀያ ሁለት ሲቲ ሁለት ሺህ አስራ ስምንት አስራ ዘጠኝ ሀያ ሶስት ጎሎች እና እነዚህ ሁሉ ስትመለከት ይህኛው ሪከርድ ሞር አደጋ ውስጥ የጣለው በፊት የአርሰናል የዘጠና ስምንት ዘጠና ዘጠኙ ነበር፣ አስራ ሰባት ግን፣ ይሄኛውን ሪከርድ ከዛ በኋላ የመጣ ስለሆነ አደጋ ላይ የጣለው ይህ አርሰናል ይመስለኛል ና ነገር እንግዲህ ሰንደርላንድ ይህንን ተከላካይ ክፍል ነው መስበር የሚጠበቅበት። በክሬቲቪቲው ረገድ ብዙ የሚያስመካ አይደለም ሰንደርላንድ። ሞር ካውንተር የሚመች ፊዚካሊ ሜዳ ላይ በጣም ኢምፖዝ የሚያደርግ በጣም ፊዚካሊ ስትሮንግ የሆነ ቡድን ነው፣ ምንም ጥያቄ የለውም። በፋይቲንግ ስፕሪታቸው ልዩ ነው። በቀላሉ እጅ የሚሰጥ ቡድን አለ ዘጠና እስከ ዳኛው የመጨረሻ ፊሽካ የሚታገል ቡድን ነው። የቆመ ኳስ መከላከል ጥልቅ ኳሊቲ ያላቸው ነው። ማስቆጠርም ይችላሉ። ማስቆጣው እና ከዌስትሃም ዩናይትድ ጋር በሊጎ መፈጫ ጨዋታ 3 ለባዶና በዛ ረገድ ለአርሰናል የሚሰጡ ፈተና አለው አስባለሁ። ልክ ይሄ ለአርሰናል መድኃኒት፣ አንቲ አርሰናል ለሚሰጣቸው ቶክሲክ ነገር አንቲዶት ያላቸው ያለው ቡድን ይመስለኛልና ይሄ ይሄ ፍልሚያ ትኩረት ሲዋል የአየር ላይ የአየር ላይ የበላይነቱን ለመውሰድ የሚደረገው ፍልሚያ ከዛ ውጭ አርሰናል ነው ቅድም ያልኩ ጨዋታ በጣም ኮንትሮል የሚያደርግ ቡድን ስለሆነ ብዙ የመልሶ ማጥቃት እድል ያገኛሉ ወይ ሰንደርላንድ ያን ሊሚት የሚያደርገው ይመስለኛል። አርሰናልና ምናልባት የቆመ ኳስ ላይ ያላቸው ጥንካሬን ካየ ነገ አርሰናል በሌሎች መንገዶች ጉል ስለማስቆጠርም ሞር በመጠኑ ሪስክ የሚወስድ የመጨረሻ ሰው የሚያገኙ ፓሶች፣ እንደዚያ ነገሮች ሊያስፈልገው ይችላል። ምክንያቱም የቆመ ኳስ ጉል ካልተቆጠረ በሌላ መንገድ ማስቆጠር ግዴታ ውስጥ ትገባለ። ነገ ደግሞ ይህን ጨዋታ ደግሞ ማሸነፍ አለበት አርሰናል ምክንያቱም ነገ ይሄ ተያዱ ጨዋታል። ይሄን ጨዋታ አሸንፈ ፕሬዠር መፍጠር መቻል አለበትና የሚጫወቱት ግን እንዳለፈው ሳምንት በርንሌ ቀላል ጨዋታ ይሆናል ብዬ አላስብም። ምክንያቱም በሰንደርላንድ እያየን ያለነው ጥሩ ስፒሪት ነው። እንግሊዝ ደግሞ ተለከታች የመጡ ቡድኖች የመጀመሪያዎቹ ሳምንታት ያላቸው የፋይቲንግ ስፒሪት ለተጋጣሚ በጣም በጣም ፈታኝ ነውና ስታዲየሙ ፍላይ ጥሩ አትሞስፌር ይቀርማን በላቸው ግራኒት ጃካን በተቃራኒ የሚገጥሙበት ጨዋታ ነው የሚሆነውና ይህን ጨዋታ አርሰናል ሌላ መፍትሄ የሚያበጅል ጨዋታ ይሆናል ተብሎ ነው የሚጠበቀው። በዚህ ጨዋታ ላይ ያ በቅርብ ጊዜ አሰልጣኝ አርነ ስሎት የሰጡት አስተያየት ነበር። በሊጉ ደረጃ ስምንተኛ ደረጃ ላይ የተቀመጠው ቡድን ካስቆጠራቸው ጎሎች ስልሳ በመቶ ነው ያገባው በቆመ ኳስ ነው ብለው ትንሽ የአእምሮ ጨዋታ ለመጫወት ሰሞኑን፣ ጄሚ ካራገር የእርሳቸውን አነጋገር የበለጠ የሚደግፍ አስተያየት ሰጥቷል። አርሰናል ላይ በአርሰን ቬንገር ዘመን ስቶክ ሲቲ እንደ ራግቢ ቡድን ነበር ይታይ የነበረው ግን አሁን አርሰናልን ተመልከቱ አለ ጄሚ ካራገር ቆሎች በሙሉ የሚቆጠሩት ወይንም ደግሞ ሁሉም ነገር ስለ ቆመ ኳስ እና እንደዚሁም ደግሞ ረዣዥም የመልስ ውርወራዎች ነው ወይም የእጅ ውርወራዎች ነው በተለምዶ አጠራል ግን ፈኒ ነው አለ በቃ አርሰናል ይህን ሲያደርግ እንደ ታክቲካል ኢኖቬሽን ነው የአንተ ቡድን ሲጠቀም ወይም በዚህ ረገድ ተጠቃሚ ሲሆን እንደ ታክቲካል ኢኖቬሽን ይታያል፣ የሌላው ቡድን ደግሞ እንደዛ ሲያደርግ እንደ ራጊ ቡድን ይታያል ብሎ የሆነ ነው ምልማል አርሰናል ድሮ ላክ የሚያደርገው የሚያጣውን ነገር ስላጣው ነገር ለማውራት በጣም ይቸኩላሉ። ይህ ቡድን እግር ኳስ የንክኪ ስፖርት ነው እኮ ጭምር እና ኤድዋርዶ እና ራምሴ የተጎዱባቸው ሲዝኖች ላይ ራሱ ስለ ንክኪ ስፖርትነት እኮ ይወራ ነበር እና ሞር አርሰናል ለእንደዚህ አይነት ፍራጃይል ነው አርሰን ቬንገር አንዱ ትልቁ ችግር ቡድናቸው ሜንታሊ ከነቶኒ አዳምስ በኋላ ማምጣት ያልቻሉት ይሄንን፣ በሁለተኛው ፌዝ በሁለተኛው ሳይክላቸው ማለት ነው። አሁን ያን ፈትቶታል። በዛ መንገድ ቢሆን እኮ ማርክ ስቶክ ቢያንስ ቻምፒየንስ ሊግ ወይ ነበረበት ነበረበት። በዚህ ይሄ ይሄ መንገድ ብቻ ከሆነ ስኬታማ የሚያረገ ስቶክ ቻምፒየንስ ሊግ መግባት ነበረበት፣ ቶፕ ፎር መጨረስ ነበረበት። ይሄ ይሄኛው ጥንካሬ የአርሰናል ከአርሰናል ጥንካሬዎች አንዱ ነው ብዬን ማስበው ማለት፣ ዋና ሊሆን ይችላል፣ ግን አንደኛው ነው ጥንካሬ ነው። ከዛ ውጪ ቡድን ሌላ ብዙ በጣም ብዙ ጥንካሬዎች አሉት ቡድን ነው እና ያንን ነገር እንትን ላማድረግ ያረጉት ጥረት በጣም ያስገርም። ምን አንዳንዴ ሚኬል አርቴታ አሁን አብዛኞቹ ያሉት ፐንዲቶችን ካየ ራሱ አርቴታ ሲጫወት የነበሩ ናቸው። እና አንዳንዶቹ አሰልጣኝነትን ሞክረዋል፣ ፌል አድርገዋል። እና ፌል አርጓል። እና በነሱ ጄኔሬሽን ሚድፊልድ ላይ ወይም መከላከል ላይ አንድ ዱኤል ምናምን የተገናኘው ተጫዋች ነው። እና ይሄ ተጫዋች አሰልጣኝ ሆኖ የአለማችን ትልቁ ሊግ ላይ ዋንጫውን ለመንካት ሴንቲሜትሮች ሲቀሩት አይተዋል። እና አንዳንድ ጊዜ እንደ ጂሌስ ይላል እንደ ኤንቪ ነው መቆጥረ እነዚህ ዘጎጫ እንደዚህ አይነት ስሜት አለ። ከዛ ውጭ ግን አውርተነዋል ብዙ ጊዜ አይደለም አርሰናል ሁለት ሺ ሀያ ስንተኛ አመቱ ነው ሀያ አራተኛ አመቱ የሊግ ዋንጫ ካነሰ ሁለት ሶስት አራት የመጨረሻው ሀሁለት ሀያ ሁለት አመት እና ሀያ ሁለት አመት ዋንጫ ያጣውድ ማርካውን አርካውን እዚህ ጋር ይሄ ወደ ዋንጫ የሚያደርሰው ትክክለኛ ጥንካሬ ላይ ነው ነው የሚለው አስተያየት ነው ያው ነው ወይስ እነዚህ ነገሮች ነጣ ነጣጥላው ተመተቸት ነው የሚቀለው? ዛሬ ሁለት ነገር ነው። አንደኛው ያው ቅድም የጠቀስከው ቅናት ነው። ሁለተኛው ደግሞ ከዚህ ከአእምሮ ጨዋታ ጋር የተገናኘ ስለዚህ አሁን ለተጫወቱ ለቡድፍ አሁን ጄሚ ካራገር ስለ ስለ ሊቨርፑል ድክመት ብዙ ሲያወራ አታይም። ሊቨርፑል በተመሳሳይ በቆመ ኳስ እንዲህ ቢያደርግ ይህንን አስተያየት አይሰጥም አይሰጥም። እና እንደዚህ ነገሮች ስታይ በጣም ያስገርማል። የሚገርመው ግን አሁን ሚኬል አርቴታና ተጫዋቾቹ ይሄ ጆዜ ሞሪኒዮ ለ2 4 5 ላይ ማርክ አንዱ ሻምፒዮን የሆኑበት ምክንያት የመከላከሉ ጥንካሬ ብቻ አይደለም፣ የሲጅ ሜንታሊቲ ታስታውሳል። ያ እና ብዙዎች አንደኛ የጆዜ ጥጋብ አይም ዘ ስፔሻል ዋን ካሉበት የመጀመሪያው ፕሬስ ኮንፈረንስ ጀምሮ በእያንዳንዱ ጨዋታ የሚሰጧቸው ኢንተርቪዎች በቃ የሊጉ ሊጉን እና የሊጉን አሰልጣኞች ሊሽሽ የናቀ ነው ይመስለው እና ያ ደግሞ ሌሎች ላይ ፈጠረው ስሜት ይታል በተለይ የቼልሲ ደጋፊ ካሉ ከዛን ጊዜ ቼልሲ ጠላት ነው እና ያንን ጆዜ እንደ ጥሩ ነገር ትጠቅሞበታል። ሲጅ ሜንታሊቲ እና ያ ተጫዋቾቹ ለአግባ ተጫዋቾቹ ለአጋብተውት ተጫዋቾቹ ምላሽ ለመስጠት ለኔ፣ ለቀሪው ዓለም ነው ሜዳ ላይ የሚጫወቱ በዚህ ሲጅ ሜንታሊቲ እና እንደሚናከሱ ሽ አይነት ባህሪያ ነው ሳይሆን አርሰናል አሁን ተመሳሳይ እነዚህ ትችቶች፣ አሁን እነዚህ አምትላ የምንሰማቸው ነገሮች ቡድኑ እያጠነከሩት የሚዱ አንዳንድ የሆኑ ቡድኖች ዋንጫ ለማሳት ኤሌመንት ይፈልጋል። አሁን የሁለት ሶስት አራቱ ራሱ ማርክ ሳይሸነፍ ሻምፒዮን ነው ቡድን ተርኒንግ ፖይንት ብዬ ማስባ የኦልድ ትራፎርድ ጦርነት፣ ያ ጦርነት እዛ ላይ ስንት ተጫዋች ነው የተቀጡት? ከዛለሮኒታሚ ቅጣቶች ተደራረቡ እና ብዙ ትችት አስተናገደ አርሰናል በጣም ብዙ እና ከዛ በኋላ አርሰናል ወደኋላ አልተመለሰም አልተመለከተም። ነይ ቡድኑ ህብረት ጨመረው። ቡድኑ በቀጣይ አንድም ጨዋታ ሲያሸንፍ ነው ዋንጫ ያነሳው እና ያ ሲጅ ሜንታሊቲ ባይሆን ህብረት ፈጥሮላቸዋል። እና አሁንም አርቴታ እና ተጫዋቹ ላይ የማየው ስሜት ይሄ ሲጅ ሜንታሊቲ ቡድን ውስጥ እንዳለና በቀላሉ ለእንደዚህ አይነት ነገሮች የሚሰብር አይነት ሜንታሊቲ ያለው ተጫዋች እዚህ ቡድን ውስጥ ብዙ በአይን ሜዳ ላይ ኳ አንዳንዴ በምልክት እንደዚህ በጃቸው በገዝቸራቸው ምናምን ስሜታቸው የምታውቃቸው ተጫዋቾች እኮ አሉ። ፍራስትሬሽናቸው ምናምን አርሰናል ውስጥ አሁን ስትመለከት ቦዲ ላንጉጃቸው ራሱ ያንን የሚገልጽ ተጫዋቾች ብዙ አትመለከትም። እና ከዚህ አንፃር ትችቶች ምናልባት ይበልጥ አርሰናልን ሌላ ነጥብ የሚያስገኙለት ይመስለኛል። እነዚህ ትችቶች እግር ኳስ ማጥቃት ነው፣ መከላከል ነው፣ ከመከላከል ወደ ማጥቃት ሽግግር ከማጥቃት ወደ መከላከል ሽግግር ነው፣ ሌላኛው ደግሞ የቆመ ኳስ ነው። ይህንን አሁን ሌሎቹ ሳይረዱ ቀርተዋል ብዬ አላምንም። በሁለት ምክንያት ነው። አንደኛ በፊት አርሰናል ይህንን ነገር ይቃወም ነበር፣ አሁን ወደ እዛ ተመልሶ መጣ። ሁለተኛው ደግሞ ያው ከዚህ ከአእምሮ ጨዋታ ጋር ተያያዘ። እግር ኳስ ዳይናሚዝም ውስጥ ማርከዋል ፔፓ የሚጫወተው ዘንድሮ የተመለከት ነው ያለ ነው። ፔፕ የባየር የራሱ የሲቲ የፔፕ ሲቲ ከነ ዳቪድ ሲልቫ የነበሩበት እዛ ባየር ሙኒክ፣ ባርሴሎና አሁን አንድ ሽኛ ጨዋታ ነው እሑድ የሚያደርገው ፔፕ በዚህ በእነዚህ 999 ጨዋታዎች ውስጥ ምን ያህል ጊዜ ለተቀያየሩ ምክንያቱም እግሩ ኳስ ዳይናሚዝም ወስ እንደ አዳዲስ ስንትኖች አዳዲስ ና አይፎን እኩል አለ እና እግር ኳስ ልክ እንደዚህ እንደ ቴክኖሎጂ በየአመቱ ኢቮልቭ እያደረገ ነው። ተገማሽ ውጤት አዲስ ነገር አዲስ ሌሎቹን ቀድመ አሁን በፔፕ አንዱ አድቫንቴጅ ምንድን ሁሌ በሆነ አንድ አዲስ አይዲያ ትንሽ ይቀድማቸዋል፣ በሆነ ትንሽ ይቀድማቸዋል። በዚህ ምክንያት እነሱ እሱ ላይ ለመድረስ የሱን አንቲዶት ሲፈልጉ ያን እግር ኳስን ኢቮልቭ አድርጎ አሁን የደረሰበት ደረጃ እንዲደርስ እና አንዳንድ ጊዜ ወደ ኦልድ ስኩል እግር ኳስ ትመለሳለህ። አስፈላጊ ከሆነ ፎር ፎርቱን ትጠቀማለህ፣ ኑኔ ስፕሪቶ ምናምን ወደኋላ ትሄዳለህ እና ከዚህ አንጻር ልክ ፋሽን ልብስ የሰባዎቹ ድጋሚ ሲመጣ አላየ ቬል ምናምን የግሩ ሰፋ ያለ ሱሪ ምናምን ተግባራ እየተደረገ እንደዛ እና አንዳንድ እግር ኳስ ወደ ኦልድ ስኩልም ሄድበት ጊዜ አለ። እና እንደዛ ያ ነገሮች እግር ኳስ ላይ ብዙ ተናሉ ና ያ ደግሞ የቬንገር አርሰናሉ ሌላ ኤራ ነው። ያን የቆመ ኳስ የጁሮራ የሚቃወሙ አርሰናል ሌላ ሌላ ቡድን ነበረ፣ ሌሎች ተጫዋች፣ ሌላ አሰልጣኝ የነበረው ይሄ ደግሞ ሌላ ራሱን የቻለና እግር ኳስ በየጊዜው የየራሱ መሪዎች የየራሱ ተጫዋቾች አሉት። ነው ሌላ ካልቸር ነው። አርሰናል በእግር ኳስ ያንተ ቡድን አለ፣ ተጋጣሚ አለ፣ ኳሱ አለ፣ ሜዳው አለ። ስለዚህ የምትጫወተው በአንተ ቡድን ጥንካሬ ና በተጋጣሚ ቡድን ድክመት፣ ይሄ ጥያቄ የለውም። አርሰናል ጋር የኔ አንደኛው ጠንካራ ጎን የቆመ ኳስ ነው ካለ ያንን ነገር ተግባራዊ ለማድረግ ይሞክራል። ፕላስ ፕላን ኤ ፕላን ቢ ፕላን ሲ የሚባል ነገር አለ። በከፍት ጨዋታ እንቅስቃሴ ጎል ማስቆጠር ያልቻለ ቡድን በቆመ ኳስ ደግሞ እድሉን ይሞክራል። አርሰናል ደግሞ ስፔሻላይዝድ አድርጓል እንግዲህ ኦልሞስት ሰባ ምናምን ደርሰዋል። በአሰልጣኝ ኒኮላ ዦቨ ዘመን በቆመ ኳስ ቱ ማች ያስቆጠራቸው ጎሎች ና ከዚህ ቀደም አርሰናል በቆመ ኳስ የተቆጠረ በጎል እዳቤውን ይሄኛው አርሰናል ይከፍልለት። ዞሮ ዞሮ አርሰናል ዛሬ ምሽት ከሜዳ ውጪ በሁለት ተከታታይ ጨዋታዎች ከሜዳ ውጪ ሶስተኛ ተከታታይ ጨዋታ ሁሉንም ውድድሮች ከግምት ውስጥ ካስገባን የዚህ ሻምፒዮንስ ሊግ በሳምንቱ አጋማሽ ላፌ ሶስት ለባዶ ያሸነፈበት ጨዋታ ከጨመርን ሶስተኛ ተከታታይ ጨዋታ ነው የሚሆነው። ዛሬ ግን ማርክማን ፊት ላይ አሁን ዮኬሬስ ከጉዳቱ ሜሪኖ ነው የሚሆነው የበለጠ እንደሁም አመቺ ነው። በዛመቺ አጋማሽ ሁለት ጎሎችን አስቆጥሯል። ሁለት አንድ ዘጠኝ ቁጥር ሊያስቆጥራቸው የሚገቡ አይነት ጎሎች ናቸው። የዘጠኝ ቲም እንዳለ በሚገባ ሳይተዋል። አንደኛው ፖዚሽናል ዋይዝ ሁለተኛው ደግሞ በጭንቅላት ገሽቶ ያስቆጠረው ጎል ነው እና ይሄ ደግሞ የበለጠ አርሰናል የትኛውንም ተጫዋሽ ቢያጣ ችግር እንደሌለበት ማሳያ። በጣም በተለይ በጣም በሜዳው በራሱ ሳጥን ተጠቅጥቆ የሚከላከል ቡድን እንደዚ የአየር ላይ ኳስ ቦምባርድ ስታደረግ ይወጣል። አደገኛ ተጫዋች ስላለ ያን ተጫዋች ማራቅ አለባቸው ከጎሉ። ስለዚህ ወይ እንዲወጡ ታደርጋቸዋለህ የጎል ታስቆጠርበታለ። ሜሪኖ ለዚህ በጣም የሚስማማ ነው ና ስፔን ሜሪኑን አዋክ ነው አለች የሚለው አቋሜ አሁንም አለ። ማርክ ከአልቫሮ ሞራታ ይሻል ነበር አልቫሮ ሞራታን ልጫት የተሰለፈበትን ስፔን ሜሪኑን እዛ ቦታ ብታሰልፍ ኖሮ በጭንቅላት ገሽቶ ጎል ለማስቆጠር አዲስ አዲስ አይደለም። በሴንት ጄምስስ ፓርክ ያቺን ያቻነት ጓ ያቻነት አንጎል 84ኛው ደቂቃ ላይ ባስቆጥር አልባታ የመጨረሻ ደቂቃ ላይ የተቆጠረው የገብርኤል ማጋሊሽ ጓ ዋጋ ነው፣ ዋጋ ነው ዩሮ ላይስ ማርክ ጀርመን ላይ ያስቆጠረው ጎል ያ ደግሞ አስገራሚው ነገር እሱ እስኪገባ ዘጠኝ የማዕዘን ምት አግኝቶ ነበር፣ አርሰናል አልተቆጠረም። እሱ ተቀይሮ ከገባ በኋላ ያስቆጠራት ጎል አስረኛ የማዘን ምት ናት። በዛ ጨዋታ ገብርኤል ማጋሊሽ አስራ ሁለተኛ የማዘን ምት ቴክኒኩ ይገርማል ማለት ጄምስ ፓርክ ላይ ያስቆጠረው ሄዲንግ የሚገርም ቴክኒክ ነው። ይሄ በጭንቅላት ኳስ ስፔሻላይዝ ያደረጉ አጥቂዎች እንደዚያ የርገን ክሊንስማን፣ ሊቨር ቢርሆፍ፣ ወይ አሬል ቦርጌቲ የምታውቁት አይነት ነው። ኢዲን ዤኮ እዚህ፣ ሚሮስላቭ ክሎዘ ምናምን በጣም በጣም ለዚህ ለሰንደርላንዱም ጨዋታ ትክክለኛ ለዛ ቦታ ፕሮፋይሉ በደንብ ለዛ ጨዋታ የሚሆን አይነት ተጫዋች ነው። የበለጠ ደግሞ ፊዚካሊም ማርክ ሰንደርላንድ በጣም ፊዚካል ኢምፖዚንግ ነው እያለ ነበር። ያን በደንብ መቋቋም የሚችል ተጫዋች፣ የመጀመሪያ ኳስ ማሸነፍ የሚችል አይነት ተጫዋች፣ ሀሰተኛ ዘጠኝ ቁጥር ነው። የበለጠ ቲሙ ፕሬስ አድርጎ እንዲጫወት ከኋላ ተጋጣሚው እንዳይጀምር፣ ፕላስ ደግሞ ኳስ የበለጠ ተቆጣጥሮ እንዲጫወት ሰጠዋል። የአየር ላይ ኳስ ኳሊቲውም ደግሞ ለገብርኤል መጋሊሽ የበለጠ እገዛ የሚያደርግ አርሰናልን ተገማች እንዳይሆን የሚያደርግ ነው። አሁን ሁሉም ገብርኤል መጋሊሽ ላይ ትኩረት አያረግም፣ ሚኬል ሜሪኖ ላይም ትኩረት ያደርጋልና አንዳንዴ ከቦክሱ ውጭም በስፔን አይተናል ቱርክ ላይ አትሪክ ሲሰራ ና እንግዲህ በዛሬው ጨዋታ ላይ የበለጠ ልዩነት ይፈጥራል ተብሎ ይጠበቃል። እናንተስ በዚህ ጨዋታ ዙሪያ ምን አስተያየ ሀሳብ አስተያየት አላችሁ? ባነሳናቸው ጉዳዮች ዙሪያ ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስር አጠናክሩ። ስላዳመጣችሁን ከልብ እናመሰግናለን።